ተመልክታ የማታውቀው መዓት ገጥሟታል። ዓለማችን በአራቱም አቅጣጫ አስጨናቂ ክስተቶችን እያስተናገደች ይገኛል። ሰዎች በመገዳደር እየፈጠሯቸው ያሉ ሰው ሰራሽ አሰቃቂ ጦርነቶች አልበቃ ያላት ምድር ልትቋቋመው በማትችለው የተፈጥሮ አደጋ እየታመሰች ይገኛል። በማይናማር የተከሰተው የመሬት መንቀጥቀጥ በአይን ያልታየ እንግዳ በጆሮ ያልተሰማ መዓት ሆኖ ብቅ ብሏል። ተፈጥሮ ኃይሏን በክፉ የገለጠችበት ይህ አደጋ ጋ ከተማዋን እንዳልነበረች አድርጓታል። ህንጻዎቿን ደረማምሶ ወደ ሜዳነት ከመቀየሩም በላይ የበርካታ ሰዎችን ህይወት የቀጠፈ ሆኗል። የድረሱልኝ ጥሪም ከየቦታው እየተስተጋባ ነው። የተፈጥሮ ጭካኔ በዚህ የሚያበቃ አይመስልም። በተጨማሪም ከዚህም በኋላ ሊመጡ የሚችሉ አስፈሪ የተፈጥሮ አደጋዎች እንደሚኖሩ እየተሰጋ ሲሆን፣ ለዚህም የማስጠንቀቂያ መልዕክቶች ተላልፈዋል። ይህ ይመጣል ይመጣል ይመጣል ያለ መጨረሻ ይሆናል የምትሉት ጨዋታ ብቻ ነው። ጴጥሮስን ሳነብ ሁለተኛ ጴጥሮስ ሶስት ላይ ስለ መጨረሻው ዘመን ነው የሚናገረው። እና በመጨረሻው ዘመን የሚዘብቱ ሰዎች ይመጣሉ ይላል። ምንድነው መዘበት? ምንድነው መቀለድ? በምንድነው የሚቀልዱት? ው አባቶች ከሞቱበት ጊዜ ጀምሮ ሁሉ እንዳለ ይኖራል። ይህ ይመጣል ይመጣል ይመጣል ያለመጨረሻ ይሆናል የምትሉት ጨዋታ ብቻ ነው። ምንም አዲስ ነገር የለም። ይኸው ከአባቶች ታሪክ ጀምሮ እስካሁን ያው ነው። አለም ሽክርክሪት ናት። ይህንን የሚሽከረከር ጎማ የሚያቋርጥ የለም ብለው ይላሉ። ከዚያ ጴጥሮስ የሚናገረውን ስሙ። በጣም ነው የተደነቅሁት። እነዚህ ሰዎች ምን አይነት ሞኞች ናቸው? እንዴት እንዲህ ይላሉ? ይልና ያው ስሙ፣ ሁለተኛ ጴጥሮስ ምዕራፍ ሶስት ላይ በጣም ቅርብ ጊዜ ስለገባኝ ለእኔ በጣም ደስ ብሎኛል እንደዚህ ይላል ይኸው ቁጥር ሶስት በመጨረሻው ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህን በፊት ወቁ እነርሱም የመምጣቱ የተስፋ ቃል ወዴት ነው አባቶች ከሞቱባት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራልና ይላሉ ይልና ሲመልስ ሰማያት ከጥንት ጀምረው ምድርም በእግዚአብሔር ቃል ከውሃ ተጋጥማ በውሃ መካከል እንደነበሩ ወደው አስተውሉምና ይላል። ሞኞች ናቸው፣ ማያስተውሉ ናቸው። ፍጥረት ከመጀመሪያው ጀምሮ በእግዚአብሔር ቃል ይሁን ባለው ቃል ብርሃን ይሁን፣ እንስሳት ይውጡ ወፎች ይብረሩ ባለው ቃል ሰማይና ምድር ተጋጥመው በዚህ ቃል በእግዚአብሔር ቃል ሰማዮች ጸኑ፣ እንደሚለው ይህንን አያስተውሉም እንዴ? በቃሉን እኮ የተሰሩት አልነበሩም እኮ። ይህን እኮ ነው የሚለው። አባቶቻችን በጣም ጥሩ ነገር ይናገራሉ፣ እመሃበ አልቦ፣ ያለምንም ሌላ ሰበብ፣ ያለምንም ተጨማሪ ነገር ከባዶ የፈጠረ አምላክ የሌለ እኮ ነው። ይሄ አሁን የምናየው ወይም እንዳስሰው ይሄ የሚያስገርመን መሬት፣ ሰማይ፣ ምድር ይሄ ውሃ ይሄ ባህር ይሄ ይሄ ተራራ ይሄ ዛፍ ይሄ ሰው አልነበረም እኮ ነው እኮ የሚለው ጴጥሮ። አልነበረም እኮ ይሁን ስላለ ሆኑ። አሁን አይሁን ቢል አይሆንም ወይ? ነው ጥያቄ። ሎጂክ እኮ እሱ ነው። ይሄው ስሙ በእግዚአብሔር ቃል ከውሃ ተጋጥማ በውሃ መካከል እንደነበሩ ወደው አስተውሉምና፣ በዚህም ምክንያት ያን ጊዜ የነበረ ዓለም በውሃ ሰጥሞ ጠፋ። አሁን ያሉ ሰማያትና ምድር ግን እግዚአብሔርን የማያመልኩት ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል በፈጠረ ቃል፣ አሁን ደግሞ በሚያጠፋ ቃል በዚያ ቃል ለእሳት ቀርተዋል። እንግዲ ይሁን ያለ አምላክ አይሁን ይሰራ፣ ያለ አምላክ ይፍረስ ሊል ይችላል። በወህኒ አልተዘጋበትም እግዚአብሔር አሁንም ታምር ሊሰራ ይችላል። እንዴት ነው ጌታ ይመጣል ይለወጣል፣ መጨረሻ ይመጣል፣ እንደዚህ ይሆናል የምትለው ይሆናል። አልነበረማ በፊት ያልነበረውን ወደ መኖር ያመጣ አምላክ ያለውን ደግሞ ወደ አለመኖር ሊወስድ ይችላል። እግዚአብሔር የተባረከ ይሆ ሰላም፣ ጤና ይስጥልን። ውድ የአማርያ ቲዩብ ቤተሰቦች በአለም አቀፍና አዳዲስ መረጃዎች ተገናኝተናል። በማይናማር የተከሰተው አሰቃቂ እንግዳ ክስተት ምንድነው ያስከተለው እልቂት እንዴት ያለ ነው የሚለውን ጨምሮ ለበርካታ ሰዎች የተላለፈውን የተጠንቀቁና የተዘጋጁ መልእክት ምንድን ነው የሚለውን በዝርዝር ልናደርሳችሁ ወደናል። ቻናሉን ያልተቀላቀላችሁ ተከታታዮች የደውል ምልክቷን በመጫን ቤተሰብ እንድትሆኑ በማስታወስ ቪዲዮውን ላይክ ና ሼር በማድረግ እስከ ፍጻሜው አብራችን እንድትቆዩ እንጋብዛለን። በዓለማችን እጅግ ዘግናኝ የተባለ የመሬት መናወጥ በማይናማር ተከስቶ ከተማዋን በደቂቃ ውስጥ እንዳልነበረች አድርጓታል። በማይናማር የተከሰተው ከባድ የመሬት መንቀጥቀጥ ተከትሎ ከ1600 በላይ ሰዎች መሞታቸው የተነገረ ሲሆን በአንዳንድ አካባቢዎች የሚኖሩ ነዋሪዎች በእጃቸው ፍርስራሾችን ሲቆፍሩ መቆየታቸው ተገልጿል። የመሬት መንቀጥቀጡ ከ1.5 ሚሊየን የሚጠጉ ሰዎች መኖሪያ የሆነችውን የሀገሪቱ ሁለተኛ ትልቅ ከተማ ማይንዳይ ላይን ወደ ሜዳነት ቀይሯል። ከፍተኛ የመሳሪያ እጥረት፣ የተቆራረጠ የመገናኛ አውታሮችና የተበላሹ መንገዶችና ድልድዮች ፍለጋው ላይ እንቅፋት እንደፈጠሩም ተነግሯል። እንደ አውሮፓውያን አቆጣጠር በሀያ ሀያ አንድ ስልጣኑን የተቆጣጠረው የማይናማር ወታደራዊ መንግስት ከአማጺ ቡድኖች ጋር ለአራት ዓመታት በዘለቀ የእርስ በእርስ ጦርነትና በጸረ መፈንቅለ መንግስት ተቃውሞ ምክንያት አብዛኛው የአገሪቱ ክፍል መቆጣጠር አልቻለም። ከአርብ ቀን ጀምሮ የነፍስ አድን ስራ የተሰራና ዓለም አቀፍ እርዳታ ወደ ሀገሪቷ እየገባ ቢሆንም እስካሁን ድረስ እርዳታው የከፋ ጉዳት የደረሰባቸው አካባቢዎች ባለመድረሱ ሰዎች በህይወት የተረፉትን ለማውጣት እጃቸውን ለመጠቀም እየተገደዱ ነው ተብሏል። በሰፊው በተጋሩ ቪዲዮዎች ላይ ሁለት ሰዎች በኮንክሪት መካከል ተይዛ ያለችን ሴት ለማውጣት ፍርስራሹን ለማንሳት ሲሞክሩም ታይተዋል። ሰዎች ከፍርስራሹ ስር ሆነው እርዳታ ለማግኘት እየጮሁ መሆኑን ቢቢሲ የአካባቢውን ነዋሪዎች ባጋራ በተሰራበት ወቅት ለመረዳት ተችሏል። በመንዴሌይ ከሚገኝ ባለ 12 ፎቅ የመኖሪያ ህንፃ ፍርስራሽ ስር ከ30 ሰዓታት በኋላ የነፍስ አድን ሰራተኞች አንዲት ሴት በህይወት ማውጣት ቢችሉም፣ ቀይ መስቀል ግን ከ90 በላይ ሰዎች አሁንም በፍርስራሱ ስር ሊኖሩ እንደሚችሉ ተናግሯል። በአቅራቢያው ባለው ከተማ ውስጥ ከ12 የቅድመ ትምህርት ተማሪዎችና የአንድ አስተማሪ አስክሬን ከመዋለ ህጻናት ፍርስራሽ ስር ባለስልጣናት አግኝተዋልም ተብሏል። በያንጎን በናይፒት ታን እና በማንዳላይ መካከል ያለው ዋና መንገድ ላይ የተከሰተው ጉዳት ከፍተኛ የትራንስፖርት መስተጓጓል አስከትሏል ሲል የመንግስታቱ ድርጅት የሰብአዊ አገልግሎት ድርጅት ኦቻ ገልጿል። በተጨማሪም የአስፈላጊ መድኃኒቶች እና የጤና ባለሙያዎችን ጨምሮ የህክምና አቅርቦቶች እጥረት እንደነበረም ተገልጿል። በሌላ በኩል ደግሞ የነፍስ አድን ሰራተኞች በህይወት የተረፉ በሚል ፍለጋቸውን ቀጥለዋል። ሰዎችን ለማዳን የምንችለውን የምናደርገው ድምጻቸውን ስንሰማ ብቻ ነው ሲሉም ተናግረዋል። ቅዳሜ ዕለት በሜንዴሊ ኪያኩሴ አውራጃ በሲንቲካይ ከተማ የሚገኝ የነፍስ አድን ቡድን በአንድ የግል ትምህርት ቤት ፍርስራሾች ውስጥ የነበሩ በርካታ ሰዎችን እንዳወጣም ተነግሯል። ከእነዚህም ውስጥ ስድስቱ የነፍስ አድን ቡድኖች በደረሱበት ጊዜ ህይወታቸው አልፎ እንደነበረ ተገልጿል። ከተጎጂዎች መካከል ተማሪዎች፣ መምህራንና የትምህርት ቤቱ ሰራተኞች እንደሚገኙበትም ተጠቁሟል። የመሳሪያ ጥረት የነፍስ አድን ስራውን በእጅጉ ጎርቶታል ሲሉ አንድ የነፍስ አድን ሰራተኛም ተናግረዋል። ባለን መሳሪያ እየሰራን ነው። በፈራረሰው ትምህርት ቤት ስር የምትገኝን ልጅ ለማውጣት ለሰዓታት ጥረት አድርገናል ብለዋል። በመንዴ ላይ የሚገኝ ሌላ የነፍስ አድን ሰራተኛ በያንጎ ለሚገኘው የቢቢሲ ጋዜጠኛ እንደተናገረው ከሆነም የኮሚኒኬሽን መስመር በማይሰራበት ደረጃ ላይ ተደርሷል ሲል ገልጿል። ዋናው ነገር የኢንተርኔትና የስልክ መስመሮች ስለሌለን እርስ በእርስ መገናኘት በጣም ከባድ ነው። የነፍስ አድን ቡድን ደርሷል። ነገር ግን እንደሚሄድ አናውቅም። ምክንያቱም የስልክ መስመሮች ተዘግተዋል ብለዋል። አንድ የመንዴላይ ነዋሪ በተመሰቃቀለ ሁኔታ ውስጥም ቢሆን ሰዎች የተቻላቸውን እየሰሩ መሆናቸውን ተናግሯል። በነፍስ አድን ስራው ላይ ቅንጅት የለም። የሚመራቸውም ሆነ ምን ማድረግ እንዳለባቸው የሚነግራቸው የለም። የአካባቢው ነዋሪዎች ራሳቸው መተባበር ነበረባቸው። በፍርስራሹ ውስጥ አስክሬን ካገኙ ወዴት እንደሚልኩ እንኳን አያውቅም። ሆስፒታሎች ጉዳት በደረሰባቸው ሰዎች ተጨናንቀዋል። ከአቅባቸው በላይ ሆኗል ሲል ስለ ሁኔታው ነዋሪው ተናግሯል። በመሬት መንቀጥቀጡ ወቅት ማኮብኮቢያዎች ስለተበላሹ የማንዳ ላይ አየር ማረፊያ አገልግሎት እንደማይሰጥም ተገልጿል። ወታደራዊ ካውንስሉ እንደገለጸው አየር ማረፊያውን ወደ ስራ ለማስገባት እንደሚሰራና እና ጊዜያዊ ሆስፒታል የህክምና እርዳታ ካምፕና መጠለያ እንደሚያቋቁም ተነግሯል። ከማንዳ ላይ ከ25 ኪሎ ሜትር ርቀት በሚገኘው በሳንግ ክልሎች የሚገኙ ሁለት አሮጌ ድልድዮች ሙሉ በሙሉ ሲፈርሱ አዲሱ ድልድይ በመሰን ጠቁ የነፍስ አድን ቡድኖች ተደራሽነት እንደተስተጓጎለም ተገልጿል። በአሁኑ ሰዓት ለነፍስ አድን ስራ እንኳን በቂ ሰዎች የሉም። ሬሳ ማንሳት አልቻልም። በጣም ብዙ ሰዎች በፍርስራሽ ውስጥ ይገኛሉ። ሁለቱን ድልድዮች መሻገር ስለማንችል፣ ሁላችንም በፍርስራሹ ተይዘናል። እባካችሁ የአደጋ ጊዜ ሰራተኞች ይምጡና ይታደጉን ሲሉም የአካባቢው ነዋሪዎች የድረሱልን ጥሪያቸውን አሰምተዋል። በቅርቡ የተቆረቆረው ዋና ከተማውና የወታደራዊ ብሔራዊ ዋና መስሪያ ቤት የሆነበት ናይፒታው በድህረ መንቀጥቀጥና በትንሽ ንዝረት ተመቷል። ከተማዋ ከፍተኛ ጉዳት የደረሰባት ሲሆን ከፍተኛ ቁጥር ያላቸው ሰዎች ህይወት ከማለፉም በላይ በርካታ ሕንፃዎች ፈራርሰዋል። የተዘጉ መንገዶችም አሉ ሲል መረጃውን ለዓለም አቀፉ ማህበረሰብ ደርሷል። ይህም በእንዲህ እንዳለ በሌላ መረጃ የተለያዩ ዓለም አቀፍ ሚዲያዎች ከዚህ በኋላ ስለሚከሰቱ የተፈጥሮና የጦርነት ቀውሶች አስመልክተው የጥንቃቄ መልዕክትን እያስተላለፉ ይገኛል። በዚህም ከዚህ በኋላ ባሉት ጥቂት ቀናት ከፍተኛ ንፋሳትን ያዘለ ቶርኒዶ እንደሚከሰትና 175 ሚሊዮን አሜሪካውያንን በተለይም ደግሞ በመካከለኛውና በምስራቁ ክፍል ከፍተኛ ውድመትን እንደሚያስከትል እየተጠበቀ ይገኛል። ይህም ከፍተኛ የ አየር ንብረት ለውጥን ተከትሎ የሚከሰት እንደሆነ እየተነገረ ሲሆን ከፍተኛ የጥንቃቄ መልዕክቶች እየተሰራጩ ነው። በሌላኛውም በማርች 29 ከታየችው ከፊል የፀሐይ ግርዶች በኋላ አለማችን ላይ ሌሎች ሊከሰቱ የሚችሉ ነገሮችን በመተንበይ ከ300 ሚሊየን በላይ ለሚሆኑ አውሮፓውያን ከፍተኛ ማስጠንቀቂያ ተሰጥቷል። ይህም ማስጠንቀቂያ ከአውሮፓ መንግስታት የተላለፈ ሲሆን ቢያንስ ለ72 ሰዓታት ሊያቆይ የሚችል የምግብና የመጠጥ ክምችት እንዲ ዙም ተነግሯል። የአውሮፓ ኮሚሽን በተጨማሪም ግጭቶች አሉብን ያለ ሲሆን የሶስተኛው ዓለም ጦርነት ስጋት ውስጥ እንደሆኑ ጥቆማ ሰጥተው የሳይበር አታክና የተፈጥሮ አደጋ ሊከሰት እንደሚችል በመስጋት 450 ሚሊዮን ለሚሆኑ ሰዎች የዝግጅት ቀን በሚል ሰዎች የሚበላና የሚጠጣ ገዝተው ከአሁኑ እንዲዘጋጁ ገልጿል። ይህም ክስተት የጊዜውን አስፈሪነት የሚያሳይ መሆኑን በመግለጽ ብዙዎች ወደ ፈጣሪ የመመለሻ ጊዜ መሆኑን እየገለጹ ይገኛሉ። ውድ የአማርያ ቲዩብ ቤተሰቦች፣ ለዛሬ አዘጋጀንላችሁ ወቅታዊ መረጃዎች ይህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ እናመሰግናለን። ዳግም በሌላ ወቅታዊ መረጃ እስክንገናኝ እያላችሁበት ሰላም